ዘምሩ ለንጉስን ዘምሩ። አምላክ በእልልታ እግዚአብሔር በመለከት ድምፅ ዐረገ። ዘምሩ ለአምላካችን ዘምሩ፣ ዘምሩ ለንጉሳችን ዘምሩ። እግዚአብሔር ለምድር ሁሉ ንጉስ ነውና በማስተዋል ዘምሩ፣ ይላል መዝሙረ ዳዊት መዝሙር 46 ቁጥር አምስት እስከ ሰባት ያለው የእግዚአብሔር ቃል እንደዚሁ፣ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ወንጌል ከሰባ ሁለቱ አርድእት አንዱ የሆነው ቅዱስ ሉቃስ እንደጻፈው ምዕራፍ 24 ቁጥር አርባ አምስት እስከ ፍጻሜ ያለው ምንባብ ደግሞ እንደዚህ ይላል፤ በዚያን ጊዜም መጻሕፍትን ያስታውሉ ዘንድ አይምሯቸውን ከፈተላቸው፣ እንዲህም አላቸው፤ ክርስቶስ መከራ ይቀበላል፣ በሶስተኛውም ቀን ከሙታን ይነሳል። በስሙም ንስሐና የኃጢአት ስርየት ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል ተብሎ እንዲሁ ተጽፏል። እናንተ ለዚህ ምስክሮች ናችሁ። እነሆም አባቴ የሰጠውን ተስፋ እኔ እልክላችኋለሁ። እናንተ ግን ከላይ ኃይል እስክትለብቱ ድረስ በኢየሩሳሌም ከተማ ቆዩ። እስከ ቢታንያም አወጣቸው፣ እጆችንም እጆቹንም አንስቶ ባረካቸው። ሲባረካቸውም ከእነርሱ ተለየ፣ ወደ ሰማይም ዐረገ። እነርሱም ሰገዱለትና በብዙ ደስታ ወደ ኢየሩሳሌም ተመለሱ። ዘወትርም እግዚአብሔርን እያመሰገኑና እየባረኩ በመቅደስ ኖሩ ይለናል የሉቃስ ወንጌል። አሁን ደግሞ ወደ አባቶቻችን ወደ ምሁራን አስተምሮ እንሄዳለን። ሃይማኖት አበው ዘቅዱስ ቄርሎስ ምዕራፍ ሰባ ቁጥር አንድ መግቢያውን ብቻ እናነብና ሀሳቡን ብቻ እንወስዳለን። ወደ ዋናው ሀሳብ ብቻ እንነዳለን የዓለም መምህር የእስክንድሪያው ሊቀ ጳጳሳት ቅዱስ ቄርሎስ ያስተማረው ሃይማኖት ይህ ነው ይላል ምዕራፍ ሰባ ቁጥር ሀያ ጀምሮ ያለው ምንባብ እንደዚህ ይላል በስጋ ከመጀመሪያው ሰው ከአዳም ከአብርሃም ከዳዊት ከተገኘ ባህርዋም ኃጢአት የሌለበት በነፍስ በስጋ ፍጹም የሚሆን አካልን ሊዋሃደው ፈጠረ ከማርያም የነሳውን ሥጋ ከኃጢአት ከዘር የራቀ አደረገው። ከማህፀን ጀምሮ በማይመረመር ግብር በአንድ ባሕርይ የመለኮት ከእርሱ ጋር አንድ አደረገው። ዕብራውያን ሁለት ቁጥር ዐሥራ ስድስት በማይመረመር ምስጢር እንደኛ በማህፀን መጸነስን ወደደ። እርሱ ሰው እንደመሆኑ በማህፀን ሳለ በባሕርይ የመለኮቱ በሰማይ በምድር ከምድርን በታች ምሉ ነው። እናስምርበት እርሱ ሰው ሆኖ ሰው እንደመሆኑ በማህፀን ሳለ በባሕርየ መለኮቱ በሰማይ በምድር ከምድርን በታች ምሉ ነው። በማይመረመር በማይነገር ጌትነቱ በአበሬና ይኖር ነበር። የህይወት ትንፋስ ያላቸው ሁሉ በላይ በታች ያሉ ፍጡራንም ሁሉ በመሐል እጁ ናቸው። አሸናፊ ፈጣሪ እርሱ እንደ ካህሪነቱ ሁሉን ያዝዛቸዋል ይላል ሃይማኖተ አበው ዘቅዱስ ቄርሎስ ምዕራፍ ሰባ ቁጥር ሃያ እስከ ሃያ ሁለት ወይም ሃያ እና ሃያ አንድ ያለው ጓት ነው። ስለዚህ በዚህ ወልድ በድንግል ማህፀን ሳለ በሰማይም በምድርም ከአባቱ ጋር በአንድ ባሕርየ መለኮት ህልው ነውና፣ ከኃጢአት በቀር በድንግል ማህፀን ስጋ ሆኖ ከተፈጠረ ከፍጹም ትስብእት ጋርም በማይመረመር በአንድ ባሕርየ መለኮት መቸመች አንድ ነውና ይለናል። ሃይማኖት አበው ዘቅዱስ ቄርሎስ ቄርሎስ ምዕራፍ ሰባ ክፍል አንድ ቁጥር ቁጥር ሃያ ሀያ አንድ እና ሀያ ሁለት የሚለው ቃል ነው። ስለ ቃሉ የእግዚአብሔር ስም ለዘላለም የከበረና የተመሰገነ ይሁን። እንግዲህ መነሻ ርእስ አድርገን የምንነጋገረው ወደ ሰማይ ዐረገ ነው። ወደ ሰማይ ዐረገ እንደዚሁም ደግሞ ይሄ በሉቃስ ወንጌል ምዕራፍ 24 ላይ ባነበብነው መንባብ ይገኛል። የዳዊት መዝሙር ደግሞ መዝሙር 46 ቁጥር አምስት ላይ አርገ እግዚአብሔር በይባቤ ወእግዚእነ በቃለ ቀርን አምላክ በእልልታ ጌታ እግዚአብሔር በመለከት ድምፅ አረገ ሲል እናገኘዋለን። አረገ፣ ማረግ ማለት ወደ ሰማይ መውጣት ማለት ነው። በአባቱ ሪና ተቀመጠ ብሎ እንደሚናገረው እግዚአብሔር ወልድ ኢየሱስ ክርስቶስ በእርሱ ፈቃድ በባሕርይ አባቱ ፈቃድ በመንፈስ ቅዱስ ፈቃድ ወደዚህ ዓለም የጠፋውን የሰው ልጅ ለመፈለግ፣ የወደቀውን ለማንሳት፣ የቆሸሸውን ለማጠብ ከባርነት ከዲያብሎስ ባርነት ነጻ ለማውጣት ከግዞት ነጻ ለማውጣት የዲያብሎስ ልጅ የነበረውን የእግዚአብሔር ልጅ ለማድረግ የተዘጋችበትን የገነት በርም እውነት መንገድ ሕይወት ሆኖ ለመክፈት ዋጋ ለመክፈል የዲያብሎስን አሰራር ለማፍረስና የዳ ደብዳቤያችንን ለመደምሰስ ወደዚህ ዓለም በስጋ ማርያም ተገልጧል። በስጋ ማርያም ተወልዷል። ለዚህ ነው አባቶቻችን በፈቃደ አቡሁ ወረደ ቅዳሴ አትናቴዎስ ላይ በፈቃደ አቡሁ ወረደ ሀበ ማርያም ተአንገደ በድንግልናሃ ንጹህ እግዚአብሔር ተወልደ ብለው የገለጹት በአባቱ ፈቃድ ወረደ። በፈቃደ አቡሁ ወረደ ሀበ ማርያም ተአንገደ ከድንግል ማርያምም እንግዳ ሆነ በድንግልናህ ንጹህ እግዚአብሔር ተወልደ በንጹህ ድንግልናዋ እግዚአብሔር ተወለደ ብሎ ብለው ቅዱስ አትናቴዎስ በቅዳሴያቸው ገልጸዋል። ስለዚህ እግዚአብሔር የወደቀውን የሰው ልጅ ለማንሳት ትንቢቱ እንዲፈጸም የሴቲቱ ልጅ ራስ ራስህን ይቀጠቅጣል፣ አንተም ሰኮና ሰኮናውን ትነድፋለህ ዘፍጥረት ሶስት አስራ አምስት ይህ ቃል እንዲፈጸም ይህ ቃል ተግባራዊ እንዲሆን እባብ የተባለው ዲያብሎስ አውሬ የተባለው ዲያብሎስ ራስ ራሱን የሚቀጠቅጠው የሴቲቱ የድንግል ማርያም ልጅ ኢየሱስ ክርስቶስ አምስት ከአምስት ሺህ አምስት መቶ ዘመን የሰው ልጅ ውድቀት በኋላ የሰውን ልጅ ነፃ ለማውጣት ወደዚህ ዓለም መጣ፣ ወረደ፣ ተወለደ በትንቢት በነቢያት ትንቢት እንደተነገረ በድንግልና በንጽህና ተወለደ። ወናሁ ድንግል ትጸንስ ትወልድ ወልደ ወትሰሚዮ ስሞ አማኑኤል፤ እነሆ ድንግል ጸንሳ በድንግልና ተወልዳለች፤ ስሙንም አማኑኤል ብላ ትጠራዋለች። ኢሳይያስ 7 ቁጥር 14 እነሆ ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናልና አለቅነትም በጫንቃው ላይ ይሆናል ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ኢሳይያስ 9 6 ናሁ ሰማይ፣ ናሁ በኤፍራታ ወረከብ፣ ናሁ ውስተ ኦመ ገዳም። እነሆ በኤፍራታ ሰማነው፣ ዛፍ በበዛበት ቦታም አገኘነው። የዳዊት መዝሙር መዝሙር 131 ቁጥር 6 ሆሴም አንቺ ቤተልሔም የኤፍራታ ምድር ሆይ ከይሁዳ ነገሥታት ከቶ አታንሽም፣ ሕዝቤን እስራኤልን የሚገዛ ንጉሥ ካንቺ ይወጣልና ተብሎ በነቢያት አፍ እንደ ተነገረው ሁሉም ነቢያት ስለ እግዚአብሔር ስለ ኢየሱስ ክርስቶስ መወለድ ስለ ኢየሱስ ክርስቶስ ወደዚህ ዓለም መምጣት ተናግረዋል። ነገር ግን ለአብነት እነዚህም ብቻ ለመጥቀስና ለማስረዳት ያህል ነው። ስለዚህ በትንቢቱ መሰረት፣ እግዚአብሔር በነቢያት ባናገረው ትንቢት መሰረት ሰዓቱ ሲፈጸም ዳዊትና ሆሴ ሁለቱም ነቢያት በተናገሩበት ቦታ ላይ በተናገሩባት ቦታ ላይ በቤተልሔም ተወለደ። ከዚያም እንግዲህ በቤተልሔም ላይ መወለዱን አንተርክም የልደቱ ስላለ በቤተልሔም ተወለደ፣ ተሰደደ፣ ከስደት ተመለሰ። በለበሰው ሥጋ የማይሞት መለኮት የማይታይ የማይዳሰስ የማይጨበጥ በሰማይ ነው ወይንም በምድር ነው በባህር ነው ወይም በቀላያት ነው ተብሎ የማይወሰን በሁሉም ምሉ የሆነ በሁሉም ያለ መለኮት በአባቱ ፈቃድ፣ በእርሱ ፈቃድ ከሰው ውሱን ከሆነው ሰው ከሚታየው ከሚዳሰሰው ሰው ከሚጨበጠው ሰው እዚህ ቢሆን እዚያ መሆን ከማይችለው ሰው ውሱን ከመሆን ከሆነው ሰው ዘመን የማይቆጠርለት ዘመን ከሚቆጠርለት ሰው የማይታመም የማይሞት መንገድ በመሄድ በመሄድ የማይደክም የማይራብ የማይጠማ መለኮት የሚታመም የሚራብ የሚጠማ መንገድ በመሄድ የሚደክምን የሰው ልጅ ስጋ ለበሰ። እንደዚሁ በለበሰው ስጋ መለኮት ሳይሆን በለበሰው ስጋ ተራበ፣ ተጠማ፣ ተገረፈ። ደሞን በምድር ላይ አፈሰሰ፣ ስጋውን ቆረሰ፣ በቀራንዮ አደባባይ ተሰቀለ። እንደ ሰዎች ሁሉ በስጋው ሞተ አምላክ ነውና። ነገር ግን በታላቅ ኃይልና ስልጣን በሶስተኛው ቀን ተነሳ። ለሰው ልጆቹ የዲያብሎስን አሰራር አፈረሰ። የሰው ልጆችን የዕዳ ደብዳቤ ደመሰሰ። በሲኦል ሄዶ በሲኦል ላሉት ነፍሳት ሁሉ የምስራችን ሰበከላቸው። ይህን ሁሉ የሰው ልጆችን መዳን ከፈጸመ በኋላ ከብዙ ተአምራት ከብዙ ስራ በኋላ እንግዲህ በአርባኛው ቀን በሞተ በተነሳ በአርባኛው ቀን ወደ ሰማይ ያረገበት ዕለት ነው። ወደ ሰማይ ዐርጓል፣ በአባቱ ቀኝ ተቀምጧል። እንዲህ ሲባል ምን ማለት ነው? በሰማይ አልነበረም ለማለት ነው? እግዚአብሔር ወልድ በመለኮቱ በሰማይ አልነበረም ለማለት ነው? ምን ማለት ነው የሚለውን ማብራረት ያስፈልጋል። እግዚአብሔር ወልድ በስጋ ማርያም ከድንግል ማርያም በነሳው ስጋ በምድር ሲኖርም መለኮት ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ አልተለየም። ስለዚህ እግዚአብሔር ወልድ በመለኮቱ በላይ በሰማይም ማል ነበረ በመለኮቱ በታች በምድርም ከበል ከለበሰው ስጋ ጋር ነበረ። ምክንያቱ ምንድነው ሲባል መለኮት አይወሰንም። መለኮት እዚህ ነው ወይም እዚያ ነው ተብሎ በምድር ነው ወይንም በሰማይ ነው በጨለማ ውስጥ ነው ወይም በብርሃን ነው ተብሎ አይወሰንም። ለመለኮት ስፍራ የለውም። ለምሳሌ በእጃችን የያዝነው ሞባይል፣ ሞባይልን በእጃችሁ ይዛችሁ እዩት ወይም መስታወትን በእጃችሁ ይዛችሁ እዩት መስታወቱ ነው በእናንተ እጅ ያለ ወይስ እናንተ ናችሁ በመስታወቱ እጅ ያላችሁ? ሞባይላችሁ ነው በእናንተ እጅ ያለ ወይስ እናንተ ናችሁ በሞባይላችሁ ያላችሁ? ስለዚህ መስታወት ወይም ሞባይል በኛ እጅ እንደያዝነው በእጃችን እንዳለ ሁሉ መለኮትም ዓለምን ጨብጦ ዓለምን በመሃል እጁ ያዘ እንጂ እዚህ ነው እዚያ ነው ተብሎ የማይወሰንለት ፍጹም አምላክ ነው ማለት ነው። ስለዚህ ይህ የማይወሰን ይህ እዚህ ነው እዚያ ነው ተብሎ የማይነገርለት አምላክ በለበሰው ስጋ ነበረ መከራ የደረሰበት በለበሰው ስጋ ነበረ የታመመው በለበሰው ስጋ ነው የሞተው። በአምላክነቱ ግን አይሞትም። በስጋ ሞተ፣ በመንፈስ ግን ሕያው ነው ብሎ ሐዋርያው ቅዱስ ጴጥሮስ እንደተናገረው። ስለዚህ ዐረገ ሲባል ይህን የኛን ስጋ በተዋሄዶ የነሳውን ስጋ ይህን የኛን ስጋ የደደካማ የነበረውን ስጋ ይህን የኛን ስጋ አምላክነት የተመኘውን ስጋ ይህን የኛን ስጋ በኃጢአት የነበረውን ስጋ ከኃጢአቱ አንጽቶ ቀድሶ ይህን የከወደቀበት አንስቶ በባህሪ አባቱ ስጋና መለኮት በተዋሕዶ ስላለ፣ እንግዲህ ከልደት በኋላ ኢየሱስ ክርስቶስ ከተወለደ በኋላ ምንድነው ቃል ስጋ ኮነ እንደተባለው ቃልና ስጋ አይለያዩም። በተዋሄዶ ነው ያሉ። ስለዚህ በተዋሄዶ አባቶቻችን በቅኔያቸው እንደገለጹት ይወም ኮነ እለተ ብዙ ትፍሴት እለተ ብዙ በኢል ስመ በኢለ ቃል ኮነ ለስጋ ወበኢለ ስጋ ለቃል የስጋ ገንዘብ ለቃል የቃል ገንዘብ ለስጋ በተዋሄዶ። በፍጹም ተዋሕዶ ያም ሲሆን ባለመጠፋፋት፣ መለኮት የስጋም ባህሪ ሳያጠፋው፣ ስጋም የመለኮትን ባህሪ ሳያጠፋው። ምን ማለት ነው? መለኮት የስጋም ባህሪ ሳያጠፋው ማለት መለኮት እሳት ነው። መለኮት የሚባላ ነው። መለኮት ረቂቅ ነው። መለኮት የማይወሰን ነው። መለኮት ሞት አይገባውም። መለኮት አይታመምም። ስለዚህ ይህ የማይታመም ይህ ሞት የማይገባው ይህ የማይወሰን መለኮት ባህሪውን ይህን ባህሪ ለስጋ ከስጋ ጋር በማዋሃድ ስጋም የሚራ፣ የሚጠማ፣ የሚደክም፣ የሚሞት ይህ ባህሪው ይሄን እንዳለ ሆኖ የመለኮት ገንዘብ ለቃል የቃል ገንዘብ ለስጋ በፍጹም ተዋሂዶ አንድ የሆኑበት ነው ማለት ነው። አንድ ሆኗል። ስለዚህ ይህ አንድ የሆነው ነው። ይህ አንድ የሆነውን ወደ ሰማይ የወጣ እሱ በሰማይም በምድር ለመለኮት፣ በሰማይም በምድር መኖር ባህሪው ነው፣ የማይወሰን ነው። ስለዚህ ወጣ፣ በአባቱ ቀኝ ተቀመጠ ሲባል የተዋህደውን የድንግል ማርያምን ስጋ ወይም የእኛን ስጋ አብሮ ማሳረጉንና በተዋህዶ በፍጹም ሰው ፍጹም ሰው ፍጹም አምላክ ሆኖ በሰማይ በአባቱ በአብ በባህሪ አባቱ ቀኝ መቀመጡን የሚያስረዳ ምንድን ነው? ረቂቅ አካል ቀኝነት ግራ የሚባላለው ወይ ሲባል እሬና ማለት እኩልነት አቻነት ማለት ነው። በዚህ በምድር ላይ በመስቀል ላይ ሆኖ አስታርቆናል። በመስቀል ላይ ሆኖ አማልዶልናል። ከዚያ በኋላ ግን ማማለድ የለም። በፍጹም አምላክነቱ በፍጹም ሰው ፍጹም አምላክ ሆኖ በአብ ቀኝ መቀመጡንና የሰው ልጅ የተመኘውን የሰው ልጅ መሆን የፈለገ የሰው ልጅ ነጻነቱ የተረጋገጠበትን ዛሬም ስናስበው ሕይወታችን የሆነውን ዛሬም ስናስበው ድህነታችን የሆነው ለፍጥረታት ሁሉ መድኃኒት የሆነው ኢየሱስ ክርስቶስ በባህሪ አባቱ በአብ ቀኝ ሞትን አሸንፎ ተነስቶ ወደ ሰማይ ያረገበትና በአባቱ ቀኝ የተቀመጠበት ዕለት ታላቅ በዓል ነው ማለት ነው። ይሄ በዓል እጅግ በጣም የሚገርም በዓል ነው። ይሄ በዓል የክርስቲያኖች መሰረት ነው፣ ለክርስትና ሃይማኖት ሁሉ መሰረት ነው። ይሄ በዓል የሚያስደስት ነው። የሌሎች የሃይማኖት መሪዎች ብዙዎች ነበሩ፣ ዝናቸው የሚነገርላቸው እነዚያ ሁሉ በመቃብር ቀርተዋል። አይደለም ማድረግ ይቅርና በመቃብር ቀርተዋል። እነዚያ ሁሉ አፈርት በመቃብር ውስጥ አፈር ትቢያ ሆነዋል። እነዚያ ሁሉ አካላቸው በስብሷል። እነዚያ ሁሉ ስማቸው ተረስተዋል። እኛ አምላክ ግን፣ መድኃኔዓለም ኢየሱስ ክርስቶስ ግን ከሰማይ ሞትን ድል አድርጎ በታላቅ ኃይልና ስልጣን ተነስቶ መነሳቱ ብቻ አይደለም፣ በታላቅ በግርማ በክብር ወደ ሰማይ አድርጎ በአባቱ ቀኝ ተቀምጧል። ይሄ ታላቅ በዓል ነው። ከእንግዲህ ዕርገት ማለት ታላቅ በዓል ነው። ሁልጊዜም ከሐሙስ የማይለይ ሐሙስ የሚውል ነው። ለዚህ በዓል ያደረሰን የሰራዊት ጌታ አምላካችን ልውል እግዚአብሔር ስሙ ለዘላ አለም የከበረና የተመሰገነ ይሁን። መልካም በዓል። ትምህርቱን በማጠናቀር በስብከት በሰፊው ይዘነው እንመጣለን። እንደኛው ለመግቢያ እንጂ ትምህርቱን በሰፊው አዘጋጅተን ት መልኩ የተለያዩ መጽሐፍትን ተመልክተን አዘጋጅተን እንቀርባለን። እስከዚያው እንግዲህ እግዚአብሔር ለዚህ ያደረሰን ስሙ ለዘላለም የከበረና የተመሰገነ ይሁን። ሰብስክራይብ እና ሸር በማድረግ ለሁሉም አዳርሱ።